ዛቢያን አቀመንበት በጣቁት ሲሆን እርስ ጋደም የካለች ያለች እንትን ነው እንጂ ቋሚ አይደለም። እንት ነው ምህዋሯ ላይ የምትታየው እንግዲህ ጋደም ብለው ወይም ደግሞ የተጋደመች መስላ ነው ማለት ነው። ይሄም ደግሞ አሁን መሬት ምህዋሯን በተሰተና ቀጥ ያለችበት ቢሆን ኖሮ ይሄኔ የቀኑ ሰዓት በጣም ያጥራል። በጣም ከማጠሩ የተነሳ እስከ ግማሽ ቀን ያህል የሚቆይበት እንትን ይኖራል። መሬት እስካሁን ድረስ በአምስት ጨርቆች ተገጭታለች በሚል እሳቤ ነው እና የመጨረሻ ጨረቃ ወይም የመጨረሻ አስትሮይድ በሚገጫት ጊዜ የፈራረሰው ወደ ጨርቃ እንደሆነች አሁን ያለችው ጨረቃ እና መሬት ደግሞ ምህዋሯን እንድትስት ያደረጋት የሚል እሳቤ አላቸው። እንዴት ናችሁ ውድ አቤል ቢጂ ቲዩብ ተከታታዮች እንዲሁም ተመልካቾች፣ ይህ ልዩ ልዩ መረጃዎችን ወደ እናንተ የምናደርሱበት ቻናላችን ነው። እንግዲህ በዛሬው ቆይታችን እስካሁን ድረስ የተለያዩ ነገሮችን ተወያይተናል። ግን ይህን ቪዲዮ ከማየታችን በፊት አሁኑኑ ይህንን ይሄንን ቻናል ላይክ ሼር ሰብስክራይብ እንድታደርጉት እያልኳችሁ እንደ ገና ለዚህ ቪዲዮ ልመለስ። ዛሬ ደግሞ የምናየው ስለ የመሬት ዛቢያ አቀማመጥ ነው። የመሬት ዛቢያን አቀማመጥ ታቁት ይሆን? አርች ጋደም የካለች ያለች እንት ነው እንጂ ቋሚ አይደለም እንት ነው ምህዋሯ ላይ የምትታየው እንግዲህ ጋደም ብለ ወይም ደግሞ የተጋደመች መስላ ነው ማለት ነው። እንግዲህ እንዳልኳችሁ ከሆነ መሬት ዛቢያ ወይም በምህዋሯ ላይ የምትታየው ጋደም ባለ መልኩ ነው። ይህም ደግሞ ለሌሎች ለሌሎች ነገሮች ከፍተኛ የሆነ አስተዋጽኦ አለው። መሬት እንግዲህ እንደምታውቁስ ከሆነ ሽክርክሪትና ዙሪት የሚባል ነገር አለች። ሽክርክሪት የሚባሉ ባለችበት ቦታ የምትሽከረከረው ነው። ዙሪት ማለት ደግሞ በፀሐይ ዙሪያ የምትሽከረከረው ነው ማለት ነው። በፀሐይ ዙሪያ የምትሽከረከረው ነው። ወይም ዙሪትን ሳይሆን የምናየው ሽክርክሪትን ነው ዛሬ የምናየው። እስኪ ስለ ሽክርክሪት ደግሞ ጥቂት ነገር ልበላችሁ። ሽክርክሪት ማለት ባሉበት ዛቢያ አንድ ቀን እንዲሞላ የሚሽከረከሩበት ነው። ይህም ደግሞ አሁን መሬት ምህዋሯን ባትሰት እና ቀጥ ያለችበት ቢሆን ኖሮ ይህኔ የቀኑ ሰዓት በጣም ያጥራል። በጣም ከማጠሩ የተነሳ እስከ ግማሽ ቀን ያህል የሚቆይበት እንትን ይኖራል። በጣም በአንድ በቋሚ እንትን ላይ ምህዋሯ ላይ ካረፈ የመሬት ፍጥነት ስለሚፈጥን መጋደሟ ፍጥነቱን እንዲቀንስ አድርጎታል ማለት ነው። ፍጥነቱን ስለቀነሳ አሁን እንዳለ ነው አቆጣጠር 24 ሰዓታትን ብቻ ይቆያል ማለት ነው። ይህ ደግሞ በኖርት ፖል ላይ ሳዝ ፖል ላይ ያለ የፈጠረው ተጽዕኖም፣ እንዲሁም ደግሞ በጨረቃ ላይ የፈጠረ ትልቅ ተጽዕኖ አለ። ጨረቃ ዞ ባለችበት ትሽከረከራለች። በሰሜን ወይም ደግሞ በሳዝ ፖል ላይ ከፍተኛ የሆነ አስተዋጽኦ እንዲመጣ አድርጓል። ለስድስት ወራት ወይ ለዘጠኝ ወራት ምናምን ያህል ኖርት ፖል ላይ ወይ ሳውዝ ፖል ላይ ጸሀይ በአንድ ዛቢያ በቃ ፀሐይ እኩል ያላሊትም ይሁን ቀንም ላይ ይሁን ፀሐይ ትገኛለች። የሆነ ጊዜ ላይም ደግሞ ካሁን ክረምት ላይ ሲመጣ ምናምን ደግሞ በዛ በተቃራኒ ደግሞ ጨረቃ ብቻ የምትታይበት እና ቀኑ ሙሉ ምሽት የሚሆንበት ጊዜ አለ። ይህ በኖርዝ ፖል ላይ ና ሳውዝ ፖል ላይ ማለትም በሰሜን ዋልታ ና በድቡብ ዋልታ የሚከሰት ነገር ብቻ ነው። ይህንንም ስንመለከት አሁን እንደነ ግሪንላንድ እንዳሉት እንደነ ኖርዌይ እነ ስቫልባርድ እና የመሳሰሉት በጣም ብዙ ሀገራት በዛ በኖርዝ ፖል ላይ አቅራቢ ያላቸው ለስድስት ወራት ያህል ጨለማ ና ለስድስት ወራት ያህል ብርሃን የሆነበት ጊዜ አለ። ለስድስት ወራት ያህል ጨለማ የሆነባቸው እንደነ ፊንላንድ ምናምን በሆነ ጊዜ ላይ በክረምት ጊዜ ላይ እኩል ሌሊትም ቀንም ምሽት የሚሆንበት ማለትም ጨለማ የሚሆንበት እና በአንዳንድ ቦታዎች ላይ ደግሞ ሙሉ ሙሉ አሁን ሳውዝ ፖል ላይ ምሽት ከሆነ እታች ደግሞ ወይም ኖርዝ ፖል ላይ ደግሞ ብርሃን ይሆናል ማለት ነው ስለዚህ እንደዚህ አይነት ክስተቶችንም እንዲፈጠሩ አድርጓል ማለት ነው ስለዚህ መሬታችን በጣም በብዙ ነገሮች የተቃኘች እንዲሁም ደግሞ መሬታችን በጣም የሚያስገርሙ ነገሮችን አሁንም ቢሆን እያስተናገረች እንደሆነ በዚህ በቀላሉም መረዳት እንችላለን ማለት ነው የዛሬው ዝግጅታችን በዚህ ያበቃል። እንግዲህ እስካሁን ድረስ ከተከታተላችሁ ከሆነ ይህንን ዩቲዩብ ሰብስክራይብ እንደምታደርጉት ይህን ቪዲዮ ላይክ እንደምታደርጉት እና ሼር እንደምታደርጉት አልጠራጠርም። ስለዚህ ያለኝ ቆይታዬ በዚህ ያበቃል ማለት ነው። በዚሁ እንጨርስ።